እንዘራለን በዚሁ አግባብ ነው እየሄድን ያለነው። አንድ ሀገር በተለይ በአፍሪካ ውስጥ ከአፍሪካም በላይ በምስራቅ አፍሪካ ውስጥ ያለች 120 ሚሊዮን የተሸከመች ሀገር ሎ ኢንፎርስመንት ኤጀንሲስ፣ መከላከያው፣ የደህንነት ተቋማት በጥቅሉ ፖሊሱ፣ መረጃ ተቋማት መጠንከር አለባቸው። ይሄንን የኢትዮጵያ ሕዝብ በከፍተኛ ክብርና ፍቅር ማየት አለበት። ጠንካራ መከላከያ፣ ጠንካራ የደህንነት ተቋማት ካሉን እኛ ውስጥ ለውስጥ ላለን ሽኩቻ ብቻ ሳይሆን ሌሎች እንዳያስቡ ካሰቡም ደግሞ እንደ አባቶቻችን ሀገራችን ለማስቀጠል የሚያስችል አቅም ስለሆነ በአንድ በኩል ሎ ኢንፎርስመንት እናጠናክራለን፣ በሌላ በኩል ልማት እናጠናክራለን። ልማቱም ብዝሃ ዘርፍ ነው። ሎ ኢንፎርስመንት የምንገነባው አቅምም ብዝሃ ዘርፍ ነው። ይህን በማሰናሰል የጸናች፣ የበለጸገች ለብዙዎች የምታጓጓ ለዜጎቿ ደግሞ የኩራት ምንጭ የሆነች ኢትዮጵያን ለልጆቻችን እናስረክባለን። በዚሁ መንፈስ ነው እየሰራ ያለነው። ውጤቱም በጣም በጣም የሚያበረታታ ነው። በዚሁ አጋጣሚ የመከላከያ ሚኒስቴር ከፍተኛ አመራሮች፣ ጀነራሎች፣ ተመራማሪዎች፣ ኢንጂነሮች፣ ወጣቶች ምስጋና ሊቻላቸው ይገባል። በአንድ ወገን እየተዋጉ ሀገር እየተከላከሉ በሌላ ወገን እየተመራመሩ የሀገር አቅም እያሳደጉ ስለሆነ ምስጋና ይገባቸዋል። ሀገራችን የምንገነባው በዚህ መንገድ ብቻ ነው 24 ሰዓት በመስራት በውጊያ ሰበብ እንዳንተኛ ልማት እንዳናቋርጥ ከተማ እየገነባን በገጠር እንዳንዘናጋ በገጠር እያረስን ኢንዱስትሪው እንዳይቀርብን ኢንዱስትሪ ይሰራ ቴክኖሎጂ እንዳይቀርብን በሁሉም መስክ ፈጥነን መሮጥ ካልቻል፣ አሁን ያለውን የተጨበረበረ ዓለም ተቋቁመን እንደ ሀገር ልንጸራ እንቸገራለን። ሩጫ ያስፈልጋል። ለምንድን ነው በብዙ ወደ ኋላ የዘገየን ስለሆነ በሁሉም መስክ መሮጥ አለብን። ለመሮጥ ደግሞ በቂ የሰው ኃይል አለ። በቂ የሰው ኃይል በየዘርፉ ልናሰማራ የምንችለው ኃይል ስላለን ይሄን ተጠቅመን ሀገራችን እናጠናክራለን፣ እናበለጽጋለን። ልጆቻችን በሁሉም ዘርፍ የበለጸገች እና ያማረች ሀገር ይረከባሉ። ይህ እንዲሆን የሚተባበሩ አካላት የሚሰሩ አካላት ሁሉ ምስጋና ይገባቸዋል። ስለ ሁሉም በኢትዮጵያውያን ስም እጅግ አድርጌ ያመሰግናለሁ። በጣም በጣም ደስ ብሎኛል። እንኳን ደስ ያላችሁ።

በ2030 የዛሬ ስድስት ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶችና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። ሁሉም ሀገራት ምርምር እና ስርጸት ሲጀምሩ ማምረት ሲጀምሩ ታሳቢ የሚያደርጉት እኛ ነው፣ አፍሪካውያን ነው። የአፍሪካ ማርኬት ታሳቢ አድርገው ነው የሚያመርቱት ብዙዎቹ እንደምናውቀው።

ከብሔር ከፖለቲካ ከሃይማኖት ውግንና ገለልተኛ የሆነና ኢትዮጵያን መታደግ ብቻ አጀንዳው ያደረገ ሰራዊት ማለት ነው። ከሁሉ ኢትዮጵያውያን የተወጣጣ ህብረ ብሔራዊ ሰራዊት መገንባት ማለት ነው። ሰራዊቱ በወታደራዊ ጥበብ የበለጸገ በቴክኖሎጂ የታጠቀ በቂ ዘመኑ ያፈራውን ትጥቅ የታጠቀ ብቁ ወታደራዊ ሳይንስና ጥበብ የተላበሰ ሰራዊት መገንባት ማለት ነው። ለመጀመሪያ ጊዜ እጅግ ከፍተኛ ቁጥር ያለው ኤሊት ፎርስ በሀገር ውስጥና በተለያዩ ሀገራት ያሰለጠናቸው ሰልጣኞች የመጀመሪያው ዙር ተመራቂ ሙሉ የኮማንዶ የአየር ወለድ ብቃት አሟልቶ በኢትዮጵያ ታሪክ በብዙ ሺ የሚቆጠር ኤሊት ፎርስ የመጀመሪያውን ዙር ለማስመረቅ የተሰማኝን ልዩ ክብር ልገልጽላችሁ እወዳለሁ። ኢትዮጵያን የሚመጥን ኃይል ለመገንባት ባቀድነው እቅድ መሰረት የኤሊት ፎርስ በአዲስ ካሪክለም በከፍተኛ ብቃትና ቁጥር ለማሰልጠን በሀገር ውስጥ ብቻ ሳይሆን በውጭ ባሉ በርካታ አሰልጣኞች ከፍተኛ እርዳታ ላደረጉልን የወዳጅ ሀገራት ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያ ትልቅ ኢኮኖሚ እየገነባች ያለች ትልቅ ሀገር ናት። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ የአፍሪካ ፓወር ሃውስ ናት። ኢትዮጵያ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። የዚህች ታላቅ አገር ሰራዊት ሆኖ ማገልገል፣ የዚህች ታላቅ አገር ቀይ መለዮ ለባሽ መሆን ታላቅ ክብር ስለሆነ እንኳን ደስ ያላችሁ ልላችሁ ወዳለሁ። የዚህ ኤሊት ፎርስ አላማው ሁለት ነገር ነው። አንደኛው ውጊያን ማስቀረት ነው። ውጊያ ሰው ይበላል፣ ሀብት ያወድማል፣ ከጉዞ ያደነቃቅፋል። ጥፋት እንጂ ልማት ጥፋት እንጂ ጥቅም ስለሌለው ውጊያን ማስቀረት ዲተር የማድረግ ስራን የሚሰራ ዋነኛ ተልዕኮ እንደሆነ እያሰበ ኮማንዶ፣ አይመረቅም ከማሰልጠኛ ይወጣል እንጂ። በማዕከል ያገኛችኋቸውን በየምድብ ቦታችሁ ይበልጥ እያጠናከራችሁ፣ ይበልጥ እየጎበዛችሁ አስተማማኝ ኃይል ለመሆን የማይቋረጥ ስልጠና ማድረግ ስላለባችሁ አንደኛው ዓላማ የሚሳካው ቀጣይነት ባለው ስልጠና ነው። ያም ውጊያን ማስቀረት ነው። ሁለተኛው ዓላማችሁ ውጊያን መጨረስ ነው። ዛሬ እንደ ትናንቱ ውጊያ ሰው ጀምሮ ሰው አይጨርሰውም። በቁርጥ ቀን የተወዳጁን ወዳጅ ሀገራት እና በውስጥ አቅማችን ውጊያን በቅርብ ርቀት ብቻ ሳይሆን በከፍተኛ ርቀት መጀመር፣ መዋጋት የሚያስችል አቅም ፈጥረናል። የምንዋጋው በቴክኖሎጂ ነው፣ የምንጨርሰው ግን በእናንተ በኤሊት ፎርስ ነው። እናንተ ቴክኖሎጂ የጀመረውን ውጊያ ጨርሳችሁ የተከበረውን የክቡር ሕዝቦች አደራ የሆነውን ባንዲራ የምትሰቅሉ ውጊያ ጨርሳችሁ ድል የምታበስሩ ባንዲራችን ባሸነፍንበት ቦታ ሁሉ እንዲሁ ለበለብ የምታደርጉ ውጊያ ጨራሽ ኃይሎች ናቸው። ውጊያን ለማስቀረት ከአቅም በላይ ሆኖ ከመጣም ለመጨረስ የተሰራው ኤሊት ፎርስ በኢትዮጵያ ታሪክ ደረጃ በዚህ ቁጥር ኮማንዶና አየር ወለድ በአንድ ጊዜ አሰልጥነን አናቅም። እንግዲህ ክቡራን አድማይ ተመልካቾቻችን ያያችሁትን የተመለከታችሁትን ይመስል ነበር። ኢትዮጵያ ራሷን በጽኑ መሰረትና በጠንካራ አለት ላይ የተከለች ህብረ ብሔራዊነቷ የተረጋገጠም ጠንካራና ጽኑ ሀገር መሆኗን በቪዲዮ ለመመልከት ችለናል። ይህ ደግሞ እውን የሆነው በጠቅላይ ሚኒስትር ዶክተር አብይ አህመድ ቆራጥና ጠንካራ የአመራር ሰጭነት እንዲሁም በመከላከያ ሰራዊት አባላትና አመራሮች ጥንካሬ የሚወሰን ሆኖ አግኝተነዋል። አንዳንድ ግለሰቦች መኖሪያቸውን ውጭ ሀገር አድርገውም ኢትዮጵያ ተዳክማለች፣ ሰራዊቱ ተዳክሟል፣ ኦነግ ሸኔንና ፋኖን እንኳን መደምሰስ አልቻለም፣ አማጽያንን በአጠቃላይ መደምሰስ ያልቻለም የመከላከያ ሰራዊት ነው ያለው በአሁኑ ሰዓት እያሉም እንደነ ጅዋር መሐመድ እንዲሁም እንደነ መሳይ መኮንን የተለያዩ ግለሰቦች ዩትዩብ መተዳደሪያቸው ያደረጉት ዩትዩብ ቢዘጋ እንኳን የቤት ክራይ መክፈል የማይችሉ እነ መሳይ መኮንን የሚታወቁ ናቸው። እንግዲህ የኑሯቸው ከዩትዩብ ውጭ ሌላ ምንም አይነት መሰረት የለውም። ሰርተው ማደር እንኳን አይችሉም እንደ ጠቅላይ ሚኒስትር እንደ ዶክተር አብይ አህመድ ኢትዮጵያ ውስጥ ሆኖ መከራውን እየተጋፈጡ ከህዝቡ ጋር መኖርና አሜሪካ ቁጭ ብሎ በሚዲያ ብቻ መለፍለፍ እጅግ በጣም የሚለያዩ ተግባራቶች ናቸው። የነመሳይ መሳይ መኮንን እነ ደረጃ ብተወልደ አጠቃላይ እንግዲህ የነ ሁሉንም የስታሊንን በሉት ተቃዋሚነን ብሎ ሁሉም አፉን የሚከፍተው በሙሉ ጽኑ መሰረቱ ምንድን ነው? የዩቲዩብ ሽቀላ ነው ማለት ነው። አንድ ቀን እንኳን የቤት ኪራይ ሰርተው መክፈል አይችሉም። ኢትዮጵያ ውስጥ መጥተው ለደቂቃ እንኳን ስራ መስራት እና የሆነ ቀበሌ አይደለም ቀበሌ ጎጥ እንኳን እና ሰፈር ማስተዳደር የማይችሉ ግለሰቦች ይህን የመሰለ ትልቅ ተቋም በአፍሪካ አንደኛ ለመሆን ዝግጅቱን ያጠናቀቀውን ተቋም የኢትዮጵያን ህብረ ብሔራዊነት አስጠብቆ የሚንቀሳቀስን ተቋም ለመተቸት ፈራርሷል፣ ደካማ ነው፣ ጠንካራ አይደለም፣ አማጽያንን መደምሰስ አይችልም ሲሉ ይደመጣልና፣ ለመሆኑ ስለ ጦር ሜዳ፣ ስለ ግንባር፣ ስለ ወታደራዊ እንቅስቃሴዎች ምን ያውቃሉ? ስለ ወታደራዊ ሳይንስስ ምን መረጃ አላቸው ሲባል እነዚህ ግለሰቦች ምንም አይነት መረጃ የላቸውም። ነጻነት ስለተሰጣ ስለሚሰጣቸው ብቻ እና አጋጣሚውን ስላገኙ ብቻ በሚዲያ የሚናገሩ ግለሰቦች ናቸው። እነዚህን ተከትሎ የሚነግደው ማህበረሰብ መብዛቱ ደግሞ ኢትዮጵያን ወደ ፈተና እንድትገባ ያደርጋታል። ምንም ቢሆን በየትኛውም ሀገር የፖለቲካ ፓርቲዎች ወይም ጋዜጠኞች፣ አክቲቪስት አንቂ ነን ባዮች የአንድን ሀገር መንግስት ሊተቹ ይችላሉ። መከላከያ ሰራዊትን መንካት ማለት ግን ኢትዮጵያን ኢንዳይሬክት መንካት ማለት እንደሆነ ማወቅ ያስፈልጋል ማለት ነው። የትኛውም ሀገር ተቃዋሚ በሚዲያ አዳምጧቸው መንግስትን ሊተቹ ይችላሉ። መከላከያ ሰራዊታቸውን ግን በደንብ ነው ሪስፔክት የሚያደርጉት ማለት ነው። ስለዚህ ክብር ለመከላከያ ሰራዊት ያስፈልገዋልም። አንድ አንድ ኪሎ ሜትር ይቅርና አንድ ሜትር መጓዝ የማይችል ግለሰብ ነው እንግዲህ ስለ ኢትዮጵያ እቆረቆራለሁ ብሎ የሚያወራው ማለት ነው። ቀበሌና ጎጥሌ ወርዶ እንኳን አንድ ትምህርት ቤት፣ አንድ ክሊኒክ ያላሰራ የሚዲያ ጋጋታ ኢትዮጵያን በየሰዓቱ በየደቂቃው እየወጣ ሲተች በጣም ነው የሚያስገርመው። ለማንኛውም ሌሎች መረጃዎች አሉን። ክቡራን አድማጭ ተመልካቾቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ አውሮፓ ቆይተው ነበር። እንግዲህ የአውሮፓ ቆይታቸው እጅግ የተሳካ ነው። የሄዱበት ዓላማም ጣሊያንና ፈረንሳይ ነው። ሌሎች ሀገሮች ላይ እቅድ አልያዙም። አንዳንድ የሚዲያ አክቲቪስቶች አሁንም ወጥተው የሚናገሩት ነገር አለ። የጀርመን መንግስት አልቀበለው ብሎ ነው፣ የእንግሊዝ መንግስት አልቀበል ብሎ ነው የሚባሉ ነገሮች አሉ። ሲጀመር ጠቅላይ ሚኒስትር ጉዞ ሲያደርግ በእቅድ በፕሮግራም ተመርቶ ነው የሚጓዘው እና ፕሮግራም ተይዞለት ከዛኛው መንግስት ጋር ነው። እንዲሁ በዘፈቀዳ የሚንቀሳቀስ መንግስት የለንም እና የተሳካ ውጤታማ የነበረ ነው። የፈረንሳይን የጣሊያኗ ጠቅላይ ሚኒስቴር እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዴት እንደተቀበለችው ተመልክተናል። የፈረንሳዩን ቢሆን እንደዛው ማለት ነው። በእርግጥ የፈረንሳዩ ፕሬዚዳንት በሚስቱ ጥፊ ትንሽ የተናደደ ይመስላል። በተደጋጋሚ ሚስቱ ጥቃት እንደምትፈጽምበት ለማየት ተችለናል። የእኛ ጠቅላይ ሚኒስቴር ግን ኮራ ብሎ ነው በአውሮፓ በሄደበት ሁሉ ተከብሮ ታጅ ተጅቦ ነው እንጂ የተመለሰው ምንም አይነት ኢትዮጵያን ያዋረደበት ነገር የለም። በክብር ነው የተመለሰው ለማለት ነው። ይሄ እንግዲህ እንደው ፖለቲከኞች ዝም ብለው ነገሮችን ለመንቀስ እዚህ ድረስ የተጓዙበት እንጂ የተሳካ ዘ ሞስት ሰክሰስፉል ጀርኒ የተደረገበት ነው ለማለት ነው። ሌላው በስከ መጨረሻ ክቡራን አድማጭ ተመልካቾቻችን አንድ ትንሽ አሳዛኝ ዜና ልንገራችሁ። እንግዲህ ምንድነው ሳውዲ አረቢያ በብዛት ከአስራ አራት በላይ የሚሆኑ ሀገሮች ሙሉ በሙሉ ሰራተኛ ወደ ሳውዲ አረቢያ እንዳይገቡ አድርጋለች። ሳውዲ አረቢያ ትንሽ ይሄ ለኢትዮጵያውያን ጥሩ አይደለም። ምክንያቱም በርካታ ኢትዮጵያውያን አሁን ወደ ሳውዲ አረቢያ እንቅስቃሴ እያደረጉ ይገኛሉ። ይሁን እንጂ እንግዲህ ሳውዲ አረቢያ ሙሉ በሙሉ ብሎክ አድርጋለች። ምንም አይነት ፕሮሰስ ላይ የሆነም ማንኛውም ፕሮሰስ ላይ የሆነ ሰው ከኢትዮጵያ ወደ ሳውዲ አረቢያ አይገባም። ኢትዮጵያ ብቻ ሳትሆን፣ በነገራችን ላይ እነ ፊሊጲንስ፣ ህንዶች፣ ሌሎች ሀገሮች ጋር ታግዷል። ለኢትዮጵያ ብቻ ስፔሲፊካሊ በጥላቻ የተደረገ ነገር አይደለም ለማለት ነው። የሀገሪቱ ፖሊሲ ነው፣ እንግዲህ እንዳጠቃላይ ሀገሪቱ ያወጣችው ፖሊሲ ነው። የሰራተኛ አያስፈልገኝም ብላ ሊሆን ይችላል። በቅርቡ ታስታውሱ ከሆነም የኢትዮጵያውያንን ወራዊ ደማወዝ ሳውዲ አረቢያ በከፍተኛ ሁኔታ ቀንሳ ብዙ ኢትዮጵያዊ እህት ወንድሞቻችን ሳውዲ አረቢያ የሚኖሩ ቅሬታቸውን እያቀረቡ ነበር። አሁን ደግሞ ጭራሽ ከናካቴውም ምንም አይነት አንፈልግም ሰራተኛ ብለዋል። እንግዲህ ለዚህ መድኃኒቱና መፍትሄው ታዲያ ምንድን ነው? ኢትዮጵያ ሀገራችን መውደድ ጠንክረን መስራት ማደግ ነው። ሳውዲ አረቢያ እኮ በረሃ ላይ አሸዋ ላይ የቆሙ ከተሞች ናቸው። በጣም በሚገርም ሁኔታ ማለት ነው። ዝናብ እንኳን በፕሮግራም እንደ ኢትዮጵያ የሚጥልበት አገር አይደለም። ንጹህ አየር እንኳን ማግኘት የማትችሉበት አረንጓዴ ማየት የማትችሉበት በረሃው ያለ አሸዋ ላይ የቆመ ህዝብ ላይ እንግዲህ ኢትዮጵያውያን ሂደው በዛ ሙቀት ይሰራሉ። ሀገራቸው ግን እጅግ ለምለም ነበረች። ያው ምንድነው እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለ ቪዥናሪ መሪ እስካሁን ስላልነበረ በዚች አምስት ዓመት ግን ያየናት ለውጥ ወደፊት አስር ሀያ ዓመታቶችን ደግሞ ስናገኝ ስደተኛው ሁሉ ይቆማል። ኢትዮጵያ ውስጥ ሁሉም ራሱን ችሎ በሀገሩ ደስ ብሎት አምሮበት ተውቦ በቀዬው መኖር ይችላል። እያል በዚሁ ተሰናብተናል። የዩቲዩብ ቻናላችን ሰብስክራይብ አድርጉት፣ የደወል ምልክቷን ተጫኑ። እንደዚህ አይነት ሀገራዊ ለሀገራችን፣ ለኢትዮጵያ የሚበጅ ኢትዮጵያዊ ኢትዮጵያዊ የሚሸት መረጃዎችን እንድታገኙ አሁንም ሰብስክራይብ አድርጉት። ሱፐር ቻት፣ ሱፐር ስቲከር ማድረግ ትችላላችሁ፣ እንዲሁም ቻናል መንበርሺፕ መሆን ትችላላችሁ። ኢትዮጵያን የምትወዱ ማለት ነው። ስለ ኢትዮጵያ የምንሰራ የሚሰራ ሚዲያ እስከሆነ ድረስ በዚህ ሰፖርት አድርጉን እያል በጣም እናመሰግናቸዋለን፣ እናከብራቸዋለን። ሁሌም ብቅ ብላችሁ ጎብኙን። ዜናው እንኳን አልፎ አልፎ የምታዳምጧቸው የእናንተ ኮንሰርን ባይሆኑ እንኳን ከፍታችሁ ቸክ አድርጉልን፣ ተመልከቱን፣ አስተያየት ስጡን፣ ጻፉልን እያልን በዚሁ ተሰናብተናል።